ለቅሶ ምናምንሽን አሰሚ አለኝ። እኔ መንካት አልነበረበትም። አንደኛ ቅጣት አንደኛ ቅጣት ወደዛ ራቅ ብለህ እንትኔ የለበስከውን ነገር አንጥፈህ ትለምንልኛለህ። ሁለተኛ ቅጣት ሁለተኛ ቅጣት እንደ አህያ ትንከባለልልኛለህ። ሶስተኛ ቅጣት ጆሮ፣ አይ ኔትወርክ ነው መሰለኝ ይዞት ነበር። ሶስተኛ ቅጣት ሶስተኛ ቅጣት በሳፋ ውሃ አምጥተህ ሻምቦ አርገህበት ትዘፈዘፋለህ። በርበሬ ማልፋለሁ። ሰውዬ እረፍ። አኔ ለአንፍ እችላለሁ። አሁን ስለዚህ ሶስተኛ ቅጣት ሶስተኛ ቅጣት ሁለት ፍሬ እንቁላል አምጣና ሻት አርግልኝ። አራተኛ ቅጣት በጫማ አስር ጊዜ ውሃ ጠጣ ይልበት። አንዱ ቅጣት ቀየር ይልከባል። መለመን ሰውዬ፣ ወደዛ ምን ችግር አለው? እንደዚህ እኮ ዘበት ይልልን። እንደዚህ እርዱኝ፣ ቸግሮኛል። አንተ ፍና፣ እርዱኝ፣ ቸግሮኛል። በል ቀላል ቅጣት ነው፣ አውቄ ሰጠሁህ። እከክ እንዴ ቅጣት። ቅድም እንዴት ስትቀጣ እንደነበረ እኮ እያየሁ ነው፣ በርበሬ ሳይቀር እየጨመርክ። ግን እኔ አውቄ ነው ተቀጣልኝ እሱ የራስ ቅጣት ነው። እኔ ተቀጣልኛው። እኔ አንቺ ግርጥ ነው የገባሽ፣ እንጂ ሌትስ ጎ ጋይስ። ቴንክ ዩ ሶ ማች፣ ቴንክ ዩ ሶ ማች፣ ቢግ ላቭ እንደ ቢግ ሪስፔክት፣ አከባባ ሌትስ ጎ ፋሚሊ። ቴንክ ዩ ሶ ማች። ደብል ታብ ኮፕሊንግ ሼር፣ ታብ ኮፕሊንግ ሼር። አረ ሲፉ መገደል ነው መገደል፣ መግደል፣ እሱም ከዛ ይገለኛል። የእሱን ቅጣት አላያችሁ? ለምን ምንድን ነው ምንድን ነው ምንድን ነው? ለምን፣ እርዱኝ ቸግሮኛል፣ እባካችሁ። በል ለምናቸው፣ ስለ እግዚአብሔር እያልክ ለምን። አይ እግዚአብሔር እንዲህ እርዱኝ። ሲቡች ላይ ጥሬ ነው። እርዱኝ